በቢሾፍቱ ከተማ ያሉ ሆቴሎችና ሪዞርቶች ለእሬቻ በዓል እንግዶችን ለመቀበል ዝግጅታቸውን አጠናቀዋል። ይህም በአካባቢው የሆቴልና ቱሪዝም ዘርፍ ላይ ትልቅ የገቢ መፍጠሪያ ሆኗል። ለበዓሉ የሚመጡ ጎብኚዎች የመጠለያ፣ የምግብና የመዝናኛ አገልግሎት የሚፈልጉ በመሆኑ በሺዎች ለሚቆጠሩ ጊዜያዊና ቋሚ ሰራተኞች የስራ እድል ተፈጥሯል። እሬቻ በራሱ ለቱሪስት አንደኛው ዴስቲኔሽን ነው። ምክንያቱም አስር ሚሊዮን አካባቢ ህዝብ በተሳትፎበት በሰላም ወደ ቤቱ የሚመለስበት ቦታ ነው። ስለዚህ ይሄ የሰላም ምልክት በዓል ለሌሎቹ ግብዓት ነው ማለት ነው። ሌላው የገቢን ስንመለከት የቢሾፍቱ ከተማ ብዙዎቹ ሆቴሎች ባለ አምስት ኮከብ ሆቴሎች ናቸው፣ ስታንዳርድ ሆቴሎች ናቸው። ይሄ ማለት ለቢሾፍቱ ትልቅ አቅም ነው፣ ገቢም ነው። ሬቻ በኦሮሞ ሕዝብ ዘንድ በዓመቱ መጀመሪያ ላይ ተፈጥሮንና ፈጣሪን በማመስገን የሚከበር በዓል ነው። ይህ በዓል ከረጅም ጊዜ ታሪኩ ባሻገር በቢሾፍቱ ከተማ ለበርካታ ቀናት በሚፈጥረው ከፍተኛ የቱሪስት ፍሰት የተነሳ ለከተማዋ ኢኮኖሚ እንቅስቃሴ ትልቅ መነቃቃትን ፈጥሯል። ድርጅቱ በቋሚነት ከሚያሰሩ ሰራተኞች ውጪ ከ50 እስከ 70 እስከ 80 ድረስ ያሉ ሰራተኞቹ ተጨማሪ ሰራተኞች የስራ እድል ይፈጥርላቸዋል በተጨማሪ ደግሞ ሰፋ ያሉ ማህበረሰብ የሚገኝበት ቦታ እስከሆነ ድረስ በዛን ቀን ለአንድ ሶስት ቀኖች ሁሉ ለዚህ ሁሉ ለሰማኒያ ምናምን ሰራተኛ ተጨማሪ የስራ እድል ፈጠራ ይፈጥርለታል ማለት ነው። ስመጡ ግን ከስተመሮቻችን በሚመጡት በመጠይቁት የሚፈልጉትን ያህል እንዲያገኙ ይሁን ዝግጅት እያደረግን ነው ያለነው። ኢሬቻ ከፊታችን እየመጣ ነው። ትልቅ በዓል ነው እንደ ኦሮሚያ ክልል እንደ ሀገራችንም እሬቻን፣ እንግዶቻችንን ለመቀበል መጠነ ሰፊ የሆነ ዝግጅት እያደረግን ነው። ሬስቶራንቶቻችንን በማደስ እንዲሁም ተጨማሪ ሬስቶራንቶችን በመክፈት በምግብን በመጠጥም ሩሞቹንም ቆንጆ አድርገን አዘጋጅተን እንግዶቻችንን እየጠበቅን ነው የምንገኘው። በእሬቻ በዓል ጊዜ የሚሰራው ስራ በሌላው ጊዜ አመቱን በሙሉ የማይሰራበት፣ ስለዚህ ከፍተኛ የንግድ እንቅስቃሴ ከፍተኛ ከተማዋን ሊያሳድግ የሚችል ገቢ የምናገኝበት እንደ ሪዞርታችንም በዛው ልክ ነው ተዘጋጅተን የምንጠብቀው ማለት ነው። እሬቻ የቢሾፍቱን ኢኮኖሚ ከማነቃቃቱን ባሻገር የባህልና የንግድ ጥምረት በሀገር ውስጥ ቱሪዝም ዘርፍ ላይ ምን ያህል አውንታዊ ተጽዕኖ እንደሚያሳድር ያሳያል። የእሬቻ ባህል ለቢሾፍቱ ከተማ የሰላምና የምስጋና ማዕከል ብቻ ሳይሆን የኢኮኖሚና የስራ እድል መፍጠሪያም ሆኗል።